ሰላም ቤተሰብ ጤና ይስጥልኝ። እንዴት አደራችሁ? እንዴት ቆያችሁ? ሰላም ናቸው ያለው እግዚአብሔር ይመስገን አላችሁ ልኝ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ አዳራችሁ? እንዴት ነው? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። እኔ የምላችሁ ወዶትዬ፣ ዛሬ ቁርስ ፈልጋለሁ አልኩና ዳቦ አንዱልኝ ቸው ዳቦ አማረኝ ስላቸው

ወይ እንጨት ሆኖ መፍቶ አልቀቀልበት፣ ወይ እንጀራ አልጋገርበት። ይሄን የሚያክል የሚያመጡልኝ እንዳቦ ነው ብለው ምን ላድርገው? ከዛኔ ደግሞ እንግዲህ ሰዎች እንደውም ዱላ ነው ሊመጡኝ ነው እንዲያልኩኝ እንደውም ነበረ ማለት የሚያለው ይሄስ እንደው ዳቦ አይደለም ከምር ዱላ ነው፣ እንዴት አርገው ጋገሩት? ኔ እንደው ጉዴ ነው እና መቼም እንደው የሚያጠግባት የሚያጠግባት ይሄ ነው ብሎ ሆ እንዴ! እንዴ እኔ በጣኝ እኔ ይህንን እንደውም ቁጭ አደረጌ፣ እንደውም ለተአምር፣ እንደውም ኢትዮጵያ ውስጥ እጄን ማሳያቸው ማለት ነው። ይሄንን ይህንን ዱላ የሚያክል እንዴ! ይህንን ዱላ ምን ላድርገው? እና እንደዛ ይህንን የሚያክል ዳቦ አምጥታ ሳሙን ነው ብለ ሰጡኝ እላቸዋለሁኝ ወዳች እኔ ደግሞ ከዛ እንደው ከዛስ ይቅርብኝ፣ ይሄን ክልልና ሆዳም አይደለሁም ብያቸው፣ ከዛች አመጣሁት። እምቢ አላልኳቸውም። ምንም ቢላለሁኝ ወደን ስለማይቀኝ እምቢ አልኩ፣ አመጣሁት፣ አመጣሁት ለማ ብዬሽ ነምተ ወዴን ነች እና እንዴት ነች እና፣ በቀለች ለማን ብዬ ነው የምተዋልኩ? ና ብቻ ብድግ አድርጌ አመጣሁት እላችኋለሁ። ጉድ እኮ ነው እንደው እንደው እንደው። በዚህ በዳቦ አሁን፣ በዚህ በዳቦ አሁን ጨክኖ፣ አሁን ይሄን የሚያክል ዳቦ፣ ይሄን የሚያክል ዳቦ ጨክኖ ነ እምቢ ይላል አልኩኝ ብል እንደ ይመስላል። እና ከዛ ይኸውላችሁ እኔስ ማነኝ? ጸጥ አልኳ መጣሁ እና አሁን ምን አደርጋለሁ? እዚህ ጋር፣ እዚህ ጋር፣ እዚህ ጋር እዚህ ጋ ዝግ አቆርጥና አስር ዳቦ አድርግና ማለት ነው። አስር ዳቦ አድርጌ ከብሌ ውስጥ ቁጭ አድርግና ሻይን እያፈላሁኝ ግምስ ግምስ ግምስ ግምስ ግምስ ግምስ ግምስ እያደረኩ እበላዋለሁ ማለት ነው እና እነሱ ደግሞ ለራሳቸው ምን ከሱጋ ራሳቸው ደግሞ ይህን ኬክ ካላመጡ መሰላችሁ፣ ደፍረታቸው ለ ያንን የሚያገዳ አምጥተው ለነሱ ደግሞ ይህንን ኬክ ብት እኔ ስማነ ዳፎ ኬኩንም ስርቅ አደረኩና ከስራቸው መጠት አረቁታ እንዴ፣ እኔም ኬኬን ስርቅ አደረግኩና መጣሁኝ ማለት ነው። እና ታዲያ ስማነ ሞኛችሁን ፈልጎ አልኳቸው ይህንን የመሰለ ኬክ እና ልተውላቸው? እብድ አይደለሁ እኔ። የምተውላቸው ለእኔ ይህንን የደረቀ ዳቦ አምጥተው ለእነሱ ይህንን የለሰለሰ ኬክ፣ እውነታችሁ ነው። ምን ዳለ፣ ቀስ አልኩና ደግሞ ቀስ አልኩና ምን ባረግ። ጥሩ ነው፣ ሙኛችሁን ፈለጉ። እዚህ ጋ ደግሞ ይህንን አስቀምጠው ነበረ። ቀስ አልኩና ማለት ነው

ብሎ እየሰረቃቸው መሆኛቸውን ይፈልጉ። አሁን ምን አደርጋለሁ? ከድና እናደርግና ወዴት ወደኋለ ወደ ክላሴ ወስድና ክላሴ ውስጥ ደረቀ አስገባና አንዳንዷን ስል ሁለት ሁለቷን ስል ሶስት ሶስቷን ስል ቀስ እያልኩኝ ማለት ነው በቃ ከዛ ውፍር እላለሁ። በፊት ቀጭን ነበርኩ ማለት ነው። ሆዴን ሞልታል። ይሄንን የሚጣፍጠውን ይከለክሉኝ እ ሞኛቸው ፍልጌ አድርጎን ይስማኝ በዚህ በዚህ በደረቀ ዳቦ በዚህ በዚህ

ከዛ ትዕግስት የታለ ኬኩ? ማነው የወሰደው? እዚህ ጋ ነበር እልና ብቻ በቃ እቆጣለሁ፣ እቆጣለሁ። ከዛ ማን አባቱ ነው ይሄ እናገል ከዚህ ጋ የተቀመጠ እንደምቆጥረው ግን እንዴ አዩ። አንድ በሉ፣ አንድ በሉ፣ ሁለት በሉ፣ ሶስት በሉ፣ አራት በሉ፣ አምስት በሉ፣ ስድስት በሉ። ከዛ ሻይና በላና ወይም ወደ ማታ ሰዓት እንደምጎጠቡጠው አለፈልኝ። ዛሬ ታባታቸው ነው አለፈልኝ ያለፈልነ ማለት ነው። እንደዚያ ያቸውእና እየሰረቃቸው በሉ ብሉ የሰረቃቸ አባታቸው ይክን። እነሱ ምን አስበው ነው እንዳይመጡብኝ ደግሞ ለናንተ ስመክር ማለት ነው። መክሬን ስሙ። ከሳገ ይሄኛውንስ አይገርምም? ይሄኛው ደግሞ ዋው ሲያምር እኮ ደግሞ ደግሞ ኬክ ስወድ፣ የሚጣፍጡ ነገሮች ምናምን ምናምን። ለዚህ ነው የወዳችሁ እንደዚህ የሚጣፍጡ ነገሮች ምናምን እየበላው እንደዚህ ወገቤ ስምንት ቁጥር ተምባለው ሴት አንዷ ነኝ። እና ሳታ ብዙ ኬክ ተጠቀሙ ብሎ ዳጎስ እንድትሉ ማለት ነው። ደግሞ ወተት ጠጡ፣ ጥንታችሁ ጠንከር እንዲል ማለት ነው። ከዛስ እብድ አይደላችሁ? ይህንን ዳቦ ይህን የደረቀ ዳቦ እንዳትነፉት፣ በተለይ ዜንን እንደዚህ ምን ይሆናል? ዳቦ ውስጥ ያረዛዘም

ሳችን ለስለስለጃክ ይሰረቅ ይችላል። ሰረቅ አደረግኳ ይታባጣቸው ነው። ሰረቅ ይታባጣቸው እህ ምንም ምን ይደረግ ሰረቅ አደረግኳቸው። ስረቁና ብሉ፣ ስረቁና ብሉ። ይጣፍጣል፣ እየሰረቃችሁ ብሉ። ከምር ይጣፍጣል፣ እየሰረቃችሁ ብሉ። ኬክ በተለይ በተለይ የሚሰረቅ ነገር ሲጣፍጥ ነው ዶቼ፣ ከሰወዳቸዋለው። ቪዲዮን እስከ መጨረሻ እዩልኝ። ላይክ ሰብስክራይብ ሼር አድርጉ። እስከ መጨረሻው ተከታተሉ። ተጠቀሙበታላችሁ። ምክሬን ስሙ። በጣም ይጠቅማቸዋል፣ እናንተ ማለት ነው። ስለዚህ ተጠቀሙ፣ ተጠቀሙት። እና ይሄንንም ስረቁ፣ ይሄንንም ስረቁ። ይሄንን ደግሞ ከሰጧችሁ ብሎ ካልሰጧችሁ ስረቁ። ይሄን ደረቅ ዳቦ ምን ያደርግላቸዋል? ይሄንን አትስረቁት፣ ማለት ነው። ይሄን እንዳሰርቁ ይሄንን እንዳሰርቁ ይሄን እንዳሰርቁ